ሩሲያ ዩክሬንና አሜሪካ የሽብር ተግባር እያሰናዱብኝ ነው ስትል መረር ያለ ስሞታን አቅርባለች። ሞስኮ በውጭ ጉዳይ ቃል አቀባይዋ በኩል ለአገሪቱ ከባድ ማስጠንቀቂያም ሰዳለች። ወቅታዊ ሁኔታ ለዘብ ብሎ የነበረው የሞስኮና ዋሽንግተን ግንኙነት ይበልጥ እንዳያከረው አስግቷል። የውጭ ጉዳይ ሚኒስቴር ሚኒስትር ሰርጌይ ላቭሮቭ በበኩላቸውም በዚህ ጉዳይና በአላስካ ዶናልድ ትራምፕና ቭላድሚር ፑቲን ውይይት ዙሪያ አዲስ መረጃዎችን ይፋ አድርገዋል ዝር እንመለከተዋለን። ህንድ ከሩሲያ ነዳጅ መግዛት ልታቆም እንደሆነ ትራምፕ ተናግረዋል። አንዳንዶች ሁኔታው የናሬንድራ ሞዲ በሩሲያ ላይ ፊቱን የማዞርና ሞስኮን የመክዳት አድርገው ወስደውታል። ይህ በእንዲህ እንዳለ እስራኤል ወደ ጋዛ የሚያስገባም ተጨማሪ መንገዶችን እንድትከፍትም ጠይቀዋል። በሌላ በኩል ሐማስ በእጁ የሚገኙ የእስራኤል ታጋቾች አስከሬኖችን አሳልፎ ለመስጠት ተጨማሪ ጊዜ ያስፈልገኛል ማለቱ አዲስ ውጥረት የፈጠረ ሆኗል። እስራኤልን በመከላከያ ሚኒስ ሚኒስቴሯ በኩል ለፍልስጤም ታጣቂ ቡድን ማስጠንቀቂያን ሰጥታለች። በሰፊው ቃኘዋለን። ውድ ቤተሰቦቻችን ይህ የአሪፍ መረጃ ሰዓታችን ነው። በዓለም አቀፍ ደረጃ የተከናወኑ ልትሰሟቸው ይገባል ያልናቸው መረጃዎችን ይዘን ተገናኝተናል። የሶሪያና ሩሲያ ግንኙነት ሁልጊዜም ወዳጃዊ ነው ሲሉ ቪላድሚር ፑቲን ተናገሩ። የሩሲያው መሪ ይህንን እያሉት አዲሱን የሶሪያ ሽግግር መሪ አህመድ አልሻራን በሞስኮ ተቀብለው ካነጋገሩ በኋላ ነው። የሁለቱን መሪዎች ምክክር በተመ መለከተም የምንላችሁ ይኖረናል። ቻይናም የፕሮቴስታንት ቤተ እምነት አባላትን ማስሯ ተነገረም። በእስያዊቷ ሀገር የጸጥታ ኃይል ቁጥጥር ስር መውደቃቸው የተነገሩ ታማኞች በቁጥር ሰላሳ ናቸው ተብሏል። በቆይታችን እነዚህንና ሌሎች መረጃዎችንም ወደ እናንተ እናደርሳለን። እንድታደምጡም እንጋብዛለን። እንሆ ወደ ዘገባችን እናመራለን። ሩሲያ ዩክሬንና አሜሪካ የሽብር ተግባር እያሰናዱብኝ ነው አለች። ሞስኮ በውጭ ጉዳይ ቃል አቀባይዋ በኩል ለሀገራቱ ከባድ ማስጠንቀቂያም ሰዳለች። ዩክሬን ከአጋሩ አሜሪካ ቶማሆክ የረጅም ርቀት ሚሳይልን በመጠቀም የሽብር ተግባር ልትፈጽምብኝ ነው ስትል ሩሲያ ወቀሳን አቅርባለች። የሩሲያው የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛራኮቫ በጉዳይ ዙሪያ ከጋዜጠኞች ጋር ሰፊ ቆይታን አድርገዋል። ቃል አቀባይዋ በቆይታቸው የኪየቭ አስተዳደር ከአጋሮቿ ጋር በመሆን አዲስ የሽብር ጥቃትን በሩሲያ ላይ እያሰናዳ መሆኑን ተናግሯል። የአሜሪካ ባለስልጣናት ከሰሞኑ 2500 ኪሎ ሜትር የሚሸፍነው ቶማሃውክ ሚሳኤል ለዩክሬን መስጠት በሚቻልበት ሂደት ዙሪያ መረጃ ማጋራታቸው የሚታወቅ ነው። ዶናልድ ትራምፕ በተራዛሚው ጦርነት ላይ መፍትሄ ላይ ካልደረሰ ሚሳኤሉን ለዩክሬን አሳልፈው ሊሰጡ እንደሚችሉም ጠቁመዋል። ፕሬዚደንት ቭላድሚር ፑቲን በበኩላቸው እንደዚህ አይነቶቹ ሂደት ጦርነቱን ከማባባሱ ውጪም ውጤት እንደሌላቸው መናገራቸውንም ቀጥሏል። አሁን ላይ ግን ራኮቫ በሀገራቸው ግዛት ውስጥ በዩክሬን አማካኝነት በቶማሃውክ ሚሳይል ጥቃት ለመፈጸም መታቀዱ ከባድ የሽብር ተግባር ነው ብለዋል። ቃል አቀባዩ ሚሳይሉን ለዩክሬን የሚያመቻቹ አካላት ለሰላም ቁርጠኝነት የላቸውም ሲሉ ከፍተኛ ወቀሳን አቅርበዋል። ፑቲን ከሰሞኑ በነበራቸው መግለጫ ሚሳይሉ የጦርነቱን ጡዘት ያልተፈለገ ሂደት ውስጥ እንደሚከተው መግለጻቸውም የሩሲያን አጸፋ ከወዲሁ ተጠባቂ አድርጎታል። ይህ በእንዲህ እንዳለ ዩክሬን ለሚሳይሉ አጠቃቀም የሚሆኑ በቂ የባህር ስፍራም ሆነ የምድር መተኮሻም የሌላት መሆኑን ሚሳኤሉን አሳልፎ መስጠት አስቸጋሪ እንደሚያደርገው ነው ኒውዮርክ ታይምስ በትንታኔ ዘገባው ያመላከተው። በአሜሪካ በኩል ሚሳኤሉን ከምድር ለማስተኮስ የሚያስችል ሂደትን ለመፍጠር ቢታሰብም፣ የሚሳኤሉ ለዩክሬን መስጠት አሉታዊ ውጤት ሊኖረው እንደሚችል የተወሰኑ ምዕራባውያን ተንታኞች በአንክሮ እየተናገሩ ናቸው። ሩሲያም የአላስካ ጉዳይ እንዳልተቋጨ አስታወቀች። በዶናልድ ትራምፕ እና ቭላዲሚር ፑቲን መካከል በአላስካ የተደረገ ውይይት ቀጣይነት ሊኖረው እንደሚችል ሰርጌ ላቭሮቭ አስታውቀዋል። የሩሲያ የውጭ ጉዳይ ሚኒስቴር ኮማር ሳንት ከሚገኘው የሀገራቸው ጋዜጣ ጋር በወቅታዊ ጉዳዮች ዙሪያ ቆይታ አድርገዋል። በቆይታቸውም ዋሽንግተን እና ሞስኮ በመግባባት መንፈስ ብዙ ተግባራትን መከወን እንደሚችሉ ተናግረዋል። ላቭሮቭ በማብራሪያቸው ፑቲን ለንግግር ወደ አላስካ ያመሩት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ሞስኮ ድረስ በመምጣት ባቀረቡላቸው እቅድ መሰረት መሆኑንም ተናግረዋል። ፑቲን በወቅቱ እቅዱን ተቀብለው ለተግባራዊነቱ የሚረዱ ጥልቅ ጉዳዮችን ማመልከታቸውን ላቭሮቭ ዝርዝር ነገሮችን ሳይጠቅሱ በደፈናው ይፋ አድርገዋል። የሩሲያ ባለስልጣናት ምንም እንኳን ስለ ዝርዝር ጉዳዮች ባይገልጹም ከትራምፕ በኩል የቀረበው እቅድ በፑቲን ዘንድ ተቀባይነት ያገኘ መሆኑን በተለየ ወቅት መግለጻቸው የሚታወስ ነው። ይህ በእንዲህ እንዳለ ሩሲያ ባላስካው ምክር ቤት ያቀረበችውን የስምምነት ፍኖተ ካርታ በተመለከተ ከአሜሪካ ዘንድ ምላሽ የጠበቀች መሆኗን ዘገባዎች ያመላክታሉ። በሌላ በኩል ላቭሮቭ የወቅቱ የአሜሪካ አስተዳደር ከሌሎች የምዕራባቾቹ በተለየ በዩክሬኑ ግጭት ዙሪያ ነገሮች ለመረዳት ሙከራ ማድረጉን አድንቀዋል። የዩክሬን የኔቶ አባላት ጉዳይን ጨምሮ በአወዛጋቢ ሂደቶች ዙሪያ ትራምፕና ፑቲን በአላስካው ጉባኤም በዝርዝር መነጋገራቸውም የሩሲያ ውጭ ጉዳይን ጨምረው አመላክተዋል። ከዛ በተጨማሪም ከሰሞኑ ቶማሃውክ ሚሳኤል ለዩክሬን ለመስጠት አሜሪካ በኩል መግለጫ መውጣቱ በአላስካ በተደረሰው የሁለቱ ሀገራት ስምምነት ላይ የሚፈጥረው ተጽዕኖ እንደሌለ ላቭሮቭ ተናግረዋል። ህንድ ከሩሲያ ነዳጅ መግዛት ልታቆም እንደሆነ ትራምፕ ተናገሩ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሩሲያን ነዳጅ መግዛት ለማቆም እስማማታቸውን ፕሬዚደንት ዶናልድ ትራምፕ አስታውቀዋል። አሜሪካ የዩክሬንን ጦርነት ለማስቆም ከምትከተላቸው ሂደቶች አንዱ በክሬምሊን ላይ የምጣኔ ሀብት ተጽዕኖ ማሳደር አንደኛ እንደሆነ የሚታወቅ ነው። ከዛ ጋር በተያያዘም ህንድ በአጭር ጊዜ ውስጥ ከሩሲያ ነዳጅ መግዛት እንደምታቆም ከሞዲ ማረጋገጫ ማግኘታቸውን ትራምፕ እንደተናገሩ ቢቢሲ በዘገባው አመላክቷል። እንደ ዘገባው ምንጩ ከሆነ በጉዳዩ ዙሪያ በዋሽንግተን ዲሲ ከሚገኘው የህንድ ኤምባሲ ቃል አቀባይ በኩል የተሰጠ አስተያየት እንደሌለ ለማወቅ ተችሏል። ትራምፕ ባለፉት ወራት ህንድ የሩሲያን ነዳጅ መግዛት እንድታቆም የ50 በመቶ ታሪፍን ጨምሮ የተለያዩ ግፊቶችን ለማድረግም ስትሞክር መቆየቷ መቆይቷ የሚታወስ ነው። ህንድ እና ቻይና በከፍተኛ ደረጃ የሩሲያን የነዳጅ ዘይት ና የጋዝ ምርት የሚሸምቱ ሀገራት መሆናቸውን ዘገቦች አመላክታሉ። ትራምፕ በጉዳዩ ዙሪያ በሰጡት መግለጫ ከህንድ በተጨማሪ ቻይና ተመሳሳይ እርምጃ እንድትወስድ እንደሚፈልጉ አስታውቀዋል። ጃፓንም ከሩሲያ ነዳጅና ጋዝ ማስገባቷን እንድታቆም የትራምፕ አስተዳደር ግፊት እያደረገ መሆኑን በዘገባው ተመላክቷል። ትራምፕ ምንም እንኳን ህንድ በቶሎ የሩሲያን የኃይል ምርትን መግዛት ማቆም ቢቸግራትም በሂደት ነገሩን እውን ለማድረግ እንደምትሰራ ቃል እንደተገባላቸው አስታውቀዋል። ባለፈው ነሐሴ ወላይ ተግባራዊ የሆነው ቀረጥ ሩሲያ በዩክሬን ጦርነት ወሳኝ ገንዘብ ምንጭ ነው በተባለው ግብይቷ ምክንያት የተጣለባትን ይህ 25 በመ ቅጣ ጨምሮ በዓለም ሀገራት ላይ ከተጣለው ከፍተኛ ነው። የህንድ ባለስልጣናት በተለያየ ጊዜ የትራምፕ አስተዳደር ሩሲያ በዩክሬን በምታካሄደው ጦርነት ኒውዴልሂ ጥቅም እያገኘች ነው ሲል የሚያቀርበውን ክስ ሲያጣጥሉም ቆይተዋል። ባለስልጣናቱም አሜሪካና አውሮፓ ከሩሲያ ጋር እያካሄዱት ያለው የንግድ ግንኙነት መቀጠሉን በመግለጽ ነገሩ ግራ አጋቢ መሆኑንም ይናገራሉ። ህንድ በሩሲያ ድፍድፍ ነዳጅ ላይ ጥገኛ ስትሆን በዓለም በአምስተኛ ደረጃ ላይ የምትገኘውን ግዙፍ ኢኮኖሚዋን ለመደገ ከፍተኛ ቀናሽ ዋጋ ግዢ መፈጸሟን እንደቀጠለች ዘገባዎች ያመላክታሉ። እስራኤል ወደ ጋዛ የሚያስገቡ ተጨማሪ መንገዶች እንድትከፍት ጠየቀ። እስራኤል ወደ ጋዛ የሚገባውን እርዳታ ለመጨመር ተጨማሪ መንገዶች እንድትከፍት የተባበሩት መንግሥታት ሰብአዊ እርዳታ ኃላፊ አሳስበዋል። እስራኤል ሐማስ ሕይወታቸው ያለፉ ታጋቾችን አስከሬን ቶሎ የማይለቅ ከሆነ ወደ ጋዛ የሚገባውን አቅርቦት ልትገደብ እንደምትችል ማስጠንቀቃቸው የሚታወቅ ነው። ያንን በማስመልከት የተለመዱ የሰብአዊ እርዳታ ኃላፊም ቶም ፍሌቸር ስምምነቱ እንዳይደናቀፍ ሁለቱ ወገኖች በቅርቡ ይደረሱበት በተን የተኩስ አቁም ሂደት ተግባራዊ እንዲያደርጉ ጥሪ አቅርበዋል። የታጋቾች አስከሬን የሚመለስበት ጊዜ መዘግየቱ እስራኤልን ያስቆጣ ሲሆን ወደ ጋዛ የሚያስገባውና በግብጽና በደቡባዊ ጋዛ መካከል ያለው የራፋ መንገድ እንዲዘጋ መደረጉን አልጀዚራ በዘገባው አመላክቷል። ስምምነቱ ሊፈርስ ይችላል በሚል የጋዛ ነዋሪዎች የተለያዩ ፍጆቶችን እያከማቹ መሆኑ ሲታወቅ የምግብ ዋጋም ንሯል። ይህ በእንዲህ እንዳለ ስምምነቱ ሀማስ ሰኞ ዕለት ህይወታቸው ያለፈው ሀያ ስምንት የእስራኤል ታጋቾችን አስከሬን ባለመመለሱ እስራኤል ወደ ጋዛ የሚገቡ አቅርቦቶችን እንደምትገድብ አስጠንቅቃለች። በሌላ በኩል ሐማስ የታጋቾችን አስክሬን ለመለየት ችግር እንደገጠመው ገልጿል። ቡድኑ በመግለጫው ከተመለሱት ውጭ ያሉትን አስክሬኖች ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች አስፈልጉኛል ብለዋለን። ፍሌቸር በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ሐማስ የሁሉንም የሞቱ ታጋቾች አስክሬን ለመመለስ ጥረት ማድረግ አለበት ብለዋል። እስራኤልም እንደ ተስማማቸውም በሳምንቱ ውስጥ እርዳታ የጫኑ በሺዎች የሚቆጠሩ ተሽከርካሪዎች ወደ ጋዛ እንዲገቡ መፍቀድ አለባት ሲሉ አሳስበዋል። ወደ ጋዛም የሚያስገባው የራፋ መንገድ ከሁለት ዓመት በፊት በእስራኤልና ሐማስ መካከል ጦርነት ከተከሰተ አንስቶ በአብዛኛው ተዘግቶ የቆየ እንደሆነ የሚታወቅ ነው። ፕሬዚደንት ትራምፕ ሐማስ ለስምምነቱ ተገዢ ካልሆነ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ልትቀጥል ትችላለችም ብለዋል። ከዛ በተጨማሪም በፍልስጤም ታጣቂ ቡድን ላይ አሜሪካ ከአጋሮቿ ጋር በመሆን ከባድ እርምጃ እንደምትወስድ በመግለጽ አስጠንቅቀዋል። የእስራኤል ጠቅላይ ሚኒስቴር ጽህፈት ቤትም በበኩሉ በቀይ መስቀል በኩል የታጋቾችን አስከሬን መቀበሉን ገልጾ ማንነታቸውን የመለየት ስራ ይቀራል ብለዋል። በመጀመሪያው ዙር የጋዛ የሰላም እቅድ መሰረት ሐማስ 28 በህይወት የሌሉ ታጋቾችን አስከሬን ማስረከብ እንደሚጠበቅበት ዘገባዎች ያመለክታሉ። የእስራኤል መከላከያ ሚኒስቴር በበኩሉ ስምምነቱ ሳይሳካ ቀርቶ ዳግም ጦርነት የሚጀምር ከሆነ ሰራዊቱ በጋዛ ያለውን ቀሪ የሐማስ ሀይል ሙሉ በሙሉ ለማሸነፍ ሁሉን አቀፍ እቅድ እንዲያዘጋጅ መታዘዙን ይፋ አድርጓል።

የሶሪያና ሩሲያ ግንኙነት ሁልጊዜም ወዳጃይ ነው ሲሉ ቭላድሚር ፑቲን ተናገሩ። ቭላድሚር ፑቲን አዲሱን የሶሪያ የሽግግር መሪ አህመድ አልሻራን በሞስኮ ተቀብለው ያነጋገሩ ሲሆን የሁለቱ ሀገራት ወዳጅነት ዘላቂ መሆኑንም ገልጸዋል። በአልሻራ የሚመሩት ኃይሎች በሶሪያ ድል መቀናጀታቸው ትልቅ ስኬትና ማህበረሰቡን ለማጠናከር ትልቅ እርምጃ ነው ሲሉም ፑቲን መናገራቸውን ስፑትኒክ ዘግቧል። የሶሪያ የሽግግር ፕሬዝደንት ፑቲን ላደረገላቸው አቀባበል አመስግነዋል። አዲሱ የሶሪያ መንግስት ከሩሲያ ጋር ያለውን ግንኙነት እንደ አዲስ ማስጀመር እንደሚፈልግ አልሻራን ጠቁመዋል። በአዲሷ ሶሪያ ልማት ላይ ሩሲያ ወሳኝ ሚና እንደሚኖራት ገልጸው ሩሲያና ሶሪያ በታሪካዊ ግንኙነት የተሳሰሩ ናቸው ሲሉም ተናግረዋል። ሶሪያ ሩሲያ በተለያዩ መስኮችውን ባደረገቻቸው በርካታ ስኬቶች ላይ አሁንም ትተማመናለች ብለዋል። የመሪዎቹ ውይይት ሁለት ሰዓት ከግማሽ በላይ እየፈጀ እንደነበረ የዘገባ ምንጩ ጨምሮ አመላክቷል። ቻይና የፕሮቴስታንት ቤተ እምነት አባላትን ማሰሯ ተነገረ። ቻይና በሀገሯ የሚገኙ 30 ያህል የፕሮቴስታንት እምነት አባላት በቁጥጥር ስር መዋላ ተነግሯል። ባለፈው ሳምንት ጂን ድሬክሴል የምትሰኝ አንድ ሴት ቻይና ከሚገኙት አባቷ ጂን ሚንግ አንድ ፓስተር መጥፋታቸውን ተከትሎ እንድትጸልይላቸው የሚጠይቅ የጽሁፍ መልእክት መቀበሏን ለቢቢሲ ተናግራለች። የጽሁፍ መልእክቱም ሴንዜሄን የምትባል ከተማን ለመጎብኘት የሄደ ሌላ ፓስተር በቁጥጥር ስር መዋላቸውን የሚገልጽ ነው ተብሏል። መልእክት ከደረሰኝ ከጥቂት ሰዓታት በኋላ እናቴ ደውላ አባቴ ልታገኘው እንዳልቻለች ነገረችኝ ስትል አሜሪካ የምትኖረው ጂን ድሬክሴል ለዘገባ ምንጩ ተናግራለች። በሰዓታት ውስጥ ጂን አባቷ በቻይና የጸጥታ ኃይሎች ቁጥጥር ስር መዋላቸው መሰማቱን በዘገባው ላይ ተመላክቷል። ምዕራባውያን የማህበረሰብ አንቂዎች ይህንን የቻይና መንግስት እርምጃ ባለፉት አስር ዓመታት ከታየው ሁሉ ትልቁ ነው ሲሉም ተችቶታል። ባለፈው ሳምንት መጨረሻ ላይም ብቻ በፓስተር ጂን ሚንግሪ ከሚመራው ከጽዮ ከሆነ ቤተ ክርስቲያን ጋር ግንኙነት አላቸው የተባሉ 30 ክርስቲያኖች በቁጥጥር ስር ውለዋል ተብሏል። ጽዮን ቤተ ክርስቲያን የተመሰረተችው በፓስተር ጂን ሚንግሪ መሆኑ ይነግራል። የቻይና መንግስት ቤት ለቤት አምልኮ የሚታወቁት የክርስቲያን ህብረት አባላት እያደኑ በቁጥጥር ስር መዋል መጀመራቸው እየተነገረ ነው። በቻይና በህቡ የሚንቀሳቀሱ ቤተ እምነቶች የሚመለከት አዲስ ህግ ማውጣቷን አክቲቪስቶች ጨምረው እየተናገሩ ናቸው። ያንን ተቀብሎ ከቅርብ ወራት ወዲህ በእነዚህ ቤተክርስቲያን አባላት ላይ ከፍተኛ ጫና እየደረሰ መሆኑን አስታውቀዋል። ቻይናም ምንም እንኳን እምነት የለሽ በሆነ የኮሚኒስት ፓርቲ የምትመራ ቢሆንም ከፍተኛ ቁጥር ያላቸው የክርስትና እምነት ተከታይ ህዝብ እንዳላ ዘገባዎች አመላክታሉ። በቅርቡም መንግስት ይፋ ያደረገው አሃዝ እንደሚያሳየው በአገሪቱ 38 ሚሊዮን ፕሮቴስታንቶች እና 6 ሚሊዮን የሚሆኑ የካቶሊክ እምነት ተከታዮችም እንዳሉ ነው የተነገረው። የማዳጋስካር ወታደራዊ ኃይል አዲስ መንግስት መመስረቱን አስታወቀ። በማዳጋስካር የተፈጸመውን የመፈንቅለ መንግስት ተከትሎ ሀገሪቱን በሽግግር ፕሬዝደንትነት ለመምራት እጩ እየሆነው ሚራኬል ራንድሪያ ኔሪናም ሲቪሎችን ያካተተ የጋራ አስተዳደር እንደሚመሰረት ይፋ አድርገዋል። በማዳጋስካር የተከሰተው የአስተዳደር ለውጥ በህግ ማዕቀፍ ውስጥ የተፈጸመ እንጂ መፈንቅለ መንግስት አልነበረም ሲሉም ወታደራዊ ኃይሉን ጨምሮ መናገራቸው ስፑትኒክ ዘግቧል። ኮሎኔሉ አክለው ምንም አይነት ኃይል እንዳልተጠቀሙና ማንም ሰው የፕሬዝደንቱን ቤተ መንግስት እንዳልወረረ ጠቁሟል። በተጨማሪም ወታደራዊና ሲቪል ሰራተኞችን ያካትተም ብሔራዊ የሽግግር መከላከያ ምክር ቤት መቋቋሙንም አስታውቀዋል። በቅድሚያ አጠቃላይ ምርጫ ለማካሄድ ዕቅድ እንደሌለም ተናግረዋል። ግልጽና በዓለም አቀፍ ደረጃም ተቀባይነት ያለው የምርጫ ሂደት ለማረጋገጥ የምርጫ ኮሚሽኑን ማሻሻልና የመራጮች ዝርዝር ማዘመን አስፈላጊ መሆኑንም አስታውቋል። አዲሱ መንግስት ዋነኛ ግብለ ፕሬዚደንት አንድሪያም ራጁኤሊና ከስልጣን መውረድ ምክንያት እየሆኑትን የህዝብ ማህበራዊ ጥያቄዎች መመለስ መሆኑን አጽንኦት ሰጥቷል። ራንድሪያ ኒሪያም አፍሪካ ህብረት ማዳጋስካርን ከአባልነት ለማገድ የወሰነው ውሳኔ የተለመደ ነው ሲሉ አጣጥለውታልም። ከህብረቱ ጋር ውይይቶች መጀመራቸውን የጠቆሙ ሲሆን ከደቡብ አፍሪካ ልማት ማህበረሰብ የተውጣጣ ልዑክም ጥቅምት አስር ቀን ወደ ማዳጋስካር ለመምጣት ቀጠሮ ተይዞለታል ብለዋል።